በስምአብ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 18 ስምንት በስንክሳር ታስበው የሚውሉ ቅዱሳንና የወንጌል ንባባት ቴዎፍሎስ ሊቀጳጳሳት ወሮማኖስ ሰማዕት ወዮሐንስ ወአድራ ወአርቴማዎስ ወኤርስጦስ ወሉዲኖስ ወሰለስቱ ደቂቅ ዘነግ ምስባክ መዝሙር ዘጠና አራት ከቁጥር ዘጠኝ እስከ አስር ዘአመከሩኒ አበዊከሙ ፈተኑኒ ወርአዩ ምግባርየ አርብአ ዓመተ ተቆጣይ ከዋ ለይእቲ ትውልድ። የቅዱስ ማርቆስ ወንጌል ምዕራፍ ዐስራ ሁለት ከቁጥር 13 እስከ 19 ያለው ኃይለ ቃል እንዲህ ይላል። ፈሪሳውያንም በቃሉ ያስቱት ዘንድ ሰዎችን ከሄሮድስ ሰዎች ጋር ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት፣ መምህር ሆይ አንተ እውነተኛ እንደሆንህ እናውቃለን። ማንም አያሳዝንህም፤ የሰው ፊትም አይተህ አታዳላም በእውነት የእግዚአብሔርን መንገድ ታስተምራለህና ለቄሳር ግብር መስጠት ይገባልን? ወይስ አይገባም? እንስጥ ወይስ አንስጥ? ጌታችን ኢየሱስም ተንኩላቸውን አወቀባቸውና ለምን ትፈትኑኛላችሁ? ገንዘቡን አምጥታችሁ አሳዩኝ አላቸው። እነርሱም አመጡለት። ይህ መልኩ ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። ጌታችን ኢየሱስም መልሶ የቄሳርን ለቄሳር ስጡ የእግዚአብሔርንም ለእግዚአብሔር አድርጉ አላቸው። አደነቁም ስለ ቃሉ። የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ አንድ ከቁጥር ሰባት እስከ አስራ ሁለት ያለው ኃይለ ቃል እንዲህ ይላል። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ ቁጡ ያይደለ የማይሰክር የማይጨቃጨቅ ከንቱ ረብን የማይወድ እንግዳ የሚቀበል ምግባሩ መልካም የሆነ ራሱን የጠበቀ ጻድቅ፣ ቅዱስ፣ ራሱን የሚገዛ ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊገስጽ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። የማይታዘዙ ነገራቸው ከንቱ የሆነ ማስተዋል የጎደላቸውንም የሚያታልሉ ይልቁንም ከአይሁድ ወገን የሚሆኑ ብዙ ናቸውና እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን ሁሉ ስለሚገለብጡ አፋቸውን መዝጋት ይገባል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አንድ ከቁጥር ስድስት እስከ አስር ያለው ኃይለ ቃል እንዲህ ይላል። እስከ ዘለ አለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድህነት ታገኛላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 31 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ሊገድሉትም ፈልገው ብዙ ደበደቡት። ወዲያውም ኢየሩሳሌም በመላዋ እንደ ታወከች የሚገልጥ መልእክት ወደ ሻለቃው ደረሰለት። በዚያ ጊዜም ጭፍሮቹን ከአለቆቻቸው ጋር ይዞ ወደ እነርሱ ሄደ። እነርሱም የሻለቃውን ጭፍሮች ባዩ ጊዜ ጳውሎስን መምታታቸውን ተዉ። የሺ አለቃውም ቀረብ ብሎ ያዘው በሁለት ሰንሰለትም እንዲታሰር አዘዘ። ምንድነው? ምንስ አደረገ ብሎም ጠየቀ። ሕዝቡም እኩሌቶቹ እንዲህ ነው፣ እኩሌቶቹም እንዲህ አይደለም እያሉ ይጮኹ ነበር። ሻለቃውም ሕዝቡ የሚታወክበትን እርግጡን ማወቅ ተሳነው። ወደ ወታደሮቹም ሰፈር እንዲወስዱት አዘዘ። ደረጃውንም በሚወጣበት ጊዜ ወታደሮች ተሸክመው አወጡት፤ ሰው ይጋፋ ነበርና፣ ብዙዎችም ይከተሉት ነበር። ሕዝቡም አስወግዱት እያሉ ይጮኹ ነበር። ወደ ሰፈርም በደረሰ ጊዜ ጳውሎስ ሻለቃውን ላነጋግርህ ትፈቅድልኛለህን? አለው። ሻለቃውም የጽር ቋንቋ ታውቃለህን? አለው። ምናልባት ከዚህ በፊት ወንጀል የሰራህና ከነፍሰ ገዳዮች አራት ሺህ ሰዎችን ይዘህ ወደ ምድረ በዳ የወጣህ ያ ግብፃዊ አንተ አይደለህምን? አለው። ጳውሎስም እኔስ አይሁዳዊ ሰው ነኝ የተወለድሁባትም ሀገር ጠርሴስ የታወቀች የቂልቅያ ከተማ ናት። ለሕዝቡም እንድነግራቸው ትፈቅድልኝ ዘንድ እለምንሃለው አለው። በፈቀደለትም ጊዜ ጳውሎስ በደረጃው ላይ ቆሞ እጁን ወደ ሕዝቡ ዘረጋ። እጅግም ጸጥታ በሆነ ጊዜ ጳውሎስ በዕብራይስጥ ቋንቋ ተናገረ፣ እንዲህም አለ ስለ ቃሉ የቃሉ ባለቤት ልኡል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 35 ከቁጥር 8 እስከ 9። ወይረወዩ እምጠለ ቤትከ ወትሰቅዮሙ እምፈለገ ትፍስህትከ እስመ እምሃቤከ ነቃ ሕይወት። የቅዱስ ማርቆስ ወንጌል ምዕራፍ 12 ከቁጥር 13 እስከ 17 ያለው ኃይለ ቃል እንዲህ ይላል። ይህንም ምሳሌ ስለ እነርሱ እንደ ተናገረ አውቀዋልና ሊይዙት ወደዱ፤ ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። ፈሪሳውያንም በቃሉ ያስቱት ዘንድ ሰዎችን ከሄሮድስ ሰዎች ጋር ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት መምህር ሆይ፣ አንተ እውነተኛ እንደሆንህ እናውቃለን። ማንም አያሳዝንህም፣ የሰው ፊትም አይተህ አታዳላም፣ በእውነት የእግዚአብሔርን መንገድ ታስተምራለህና፣ ለቄሳር ግብር መስጠት ይገባልን ወይስ አይገባም? እንስጥ ወይስ አንስጥ? ጌታችን ኢየሱስም ተንኮላቸውን አወቀባቸውና ለምን ትፈትኑኛላችሁ? ገንዘቡን አምጥታችሁ አሳዩኝ አላቸው። እነርሱም አመጡለት። ይህ መልኩ ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። ጌታችን ኢየሱስም መልሶ የቄሳርን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር አድርጉ አላቸው። አደነቁም ስለ ቃሉ። የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።